ሰላም ሰላም ውዶች እንደምን አላችሁ? ደህና ናችሁ? ኢየሱስ ያድናል። ዛሬ ስድስተኛ ሳምንት ላይ ያው ባለፉ ተከታታይ ሳምንታቶችን የሰባቷ ቤተክርስቲያናት ባሕርይ ምንድን ነው የሚለውን ነገር እያየን ዛሬ በጌታ መሄረት ደግሞ ክፍል ስድስት ላይ ደርሰን ስድስተኛ ሳምንት ይዘናል። ዛሬ ስለ ፊልደልፊያ ቤተክርስቲያን ምና ይሆናል ፊላድልፊያ ቤተክርስቲያን እንዴት ናት? ከዮሐንስ ራዕይ ምዕራፍ 3 ከቁጥር ሰባት ጀምረን እስከ 13 ክፍል ድረስ ያለውን እናነባለን። ሰዓታችንን ለመጠቀም ቀጥታ ወደ ትምህርቱ እገባለሁ። ወደ መጽሐፍ ቅዱስ ክፍል እንሄዳለን። በጌታ በኢየሱስም ክፍሉን አነባለሁ። እንደዚህ ይላል በደንብ በመጽሐፍ ቅዱስን በዚህ በስልክም በሀርድ ኮፒም ማየት ይችላላችሁ። እንደዚህ ይላል በፊልደልፊያ ላለው ቤተ ክርስቲያን መልአክ እንደ ብለህ ጻፍ፣ ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል እርሱ የከፈተውን ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ስራዬን አውቃለሁ። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊት ያድርግ ኃይሌ ትንሽ እንደሆነ አውቃለሁ። ሆኖም ቃልን ጠብቀሃል፣ ስሜንም አልካትክም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚዋሹትን ከሰይጣን ማህበር የሆኑትን ወደ አንተ እንዲመጡና በእግር ስር እንዲሰግዱ እኔ እንደወደድሁም እንዲያውቁ አደርጋለሁ። በትግስት እንድትጸና የሰጠውን ትዛዘን ስለጠበቅህ እኔ ደግሞ በአንተ ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው ፈተና ሰዓት እጠብቃለሁ። ቶሎ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። ድል የሚነሳውን በአምላኬ ቤተ መቅደስ ውስጥ አምድ አድርጓለሁ። ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም፣ ይኸውም ከአምላኬ ዘንድ የምትወርደውን የአዲስቱን ኢየሩሳሌም ስም በእርሱ ላይ እጽፋለሁ አዲስቱን ስሜንም በእርሱ ላይ እጽፋለሁ። መንፈስ ለቤተ ክርስቲያናት የሚናገረውን ጆሮ ያለው ይስማ፣ ይላል ክብል የሱስን ፊልደልፊያ ቤተ ክርስቲያን ማናት? ፊልደልፊያ ማለት ማለት ነው። ፊልደልፊያ ማለት በግሪክ ቋንቋ ፊሎስ ፊሎስ ማለት ሲሆን ፍቅር የሚለውን ወይንም ፍቅር ማለት ሲሆን ወይንም አደልፎስ ማለት ደግሞ የወንድማማች ፍቅር የወንድማማች ፍቅር የሚለውን ይተረጉማል ፊልደልፊያ ማለት እንግዲ አደልፎስ አደልፎስ ወይንም የወንድማማች ፍቅር የሚለውን የግሪኩ ቃል ይተረጉማል ማለት ከተማ የቆረቆረው አትላስ ፍልደልፊያ ከተማ የወንድማማች ፍቅር ከተማ ስል ሰየማት አትላስ የሚባለው ትልቅ ሰው ይህንን ከተማ ሌላው፣ የፊላደልፊያ ከተማ ብዙ የጣዖት አምልኮ የሞላባት ስለነበረች ትንሿ አቴንስ የምትባል ቅጽል ስም ተሰጥቷት ነበር። ለዚች ቤተ ክርስቲያን አሪዮ ጳውሎስ በአቴንስ ብዙ ጣዖታትን ስላየ መንፈስ እንደተረበሸና በአሪዮስፓጎስ ባደረው ንግግር ተናግሯል። ሐዋርያት ሥራ አስራ ሰባት ከቁጥር 22 እስከ 23 ላይ ስለዚህ ስለ ፊልደልፊያ ጣዖት በውስጧ ስለበዛ ትንሽ አቴንስ ተባለች። ፊልደልፊያ ከነበሩ ጣዖታት ውስጥ በጣም ዝንኛ የነበረው ሰካራማዎች የወዱትና ያመልኩት የነበረው በካስ በካስ የተባለው ጣዖት ነው። በካስ የተባለው ዛሬ ፊልደልፊያ ስሟ ተቀይሮ አልሂስር የምትባል በቱርክ ውስጥ የምትገኝ ከተማ ነች። አሁን ፊልደልፊያ ማለት ነው። በዚህ ሰዓት በቱርኩ ከተማ የምትገኝ አልሂስር አልሂስር የሚባል በቱርክ ውስጥ የሚገኝ ከተማ ብዙ ሰካራሞች ይወዱት ስለነበረ በካስ የሚባለው ጣዖት እውቅና አግኝቶ እዛች ከተማ ላይ ነበረ። አላስ ማለት ትርጉሙ የአላ ከተማ ማለት ነው። ቱርክ እንግዲያውስ እስልምና ሃይማኖት በብዛት የሚታወቅበት በጣም ናውን የሆነች ከተማ እንደሆነች ያ ሁላችንም የምናውቀው ጉዳይ ነው። በዚያ ዘመን ከሰባቱ ከተሞች ሳይፈርሱ የቀጠሉ ሁለት ከተሞች ናቸው። እነርሱም ሰመርኔስ እና ፊልደልፊያ ብቻ ናቸው። ሰመርኔስ እንግዲያውስ ጥሩ ገጽታ፣ ጥሩ ኢሜጅ ጌታ ኢየሱስ ክርስቶስ በሰባቱ አብያተ ክርስቲያናት መካከል ፊልደልፊያ ቀጥላ ሰቨርኔስ ከተማ እንደነበረች፣ እስካሁን ሳይፈርሱ እንደነበሩ እንግዲያውስ፣ የእግዚአብሔርን ቃል በአግባቡ መያዝ ከእግዚአብሔር ጋራ በሰላም መኖር ምን ያህል ለከተማ እድገት ምን ያህል ብሔራዊ ልማት ለብሔራዊ ደህንነት፣ ለብሔራዊ ለግንባታም፣ ለሀገር ዘላቅነት ጠቃሚ እንደሆነ ከዚህ ማየት እንችላለን ማለት ነው። ከቡለ ነገር ግን በከተማዋ እንጂ በክርስትና ጥንካሬ ጥንካሬ ቀጥሏል ማለት አይደለም። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለው የሚለው ቃል እግዚአብሔር ለዓላዊ እግዚአብሔር ምርጫ የመለክቱ ሰጪው ለዓላዊ እግዚአብሔር ገዢነቱም ዘላቂ እንደሆነ ስልጣኑ ሙሉ እንደሆነ ለማሳየት እርሱ እስከ መጨረሻ ስልጣን የእርሱ የሆነ አምላክ እንደሆነ ለማሳየት ነው። ወንጌል ስርጭት እንድትሉ ደግሞ በአንቺ ፊት የተከፈተ በር አድርጌያለሁ ብሎ እዚህ ቦታ ላይ ስናገር ያ ምንድን ነው? ወንጌልን የማገልገል ኢየሱስን ለዓለም ሁሉ የመናገር ቻንስ እግዚአብሔር ሰጥቷት ነበር። አንዳንዶቻችን እግዚአብሔርን ልካሁን በዚህ ሚዲያ ላይ የወጣን እንጨዋለን አይደለ። ደሞዝ ተከፍሎን አይደለም፣ ደግሞ ከዚህ ከዩቲዩብ ቻናል ከቲክታክ ስለምናገኝ አይደለም። ወገኖች ወይ አስተውሉ። ስለዚህ ፊላደልፊያ ቤተክርስቲያን በጣም ጥሩ ጥሩ ነገሮች እግዚአብሔር ካሬጅ አድርጎ ጌታ ኢየሱስ ክርስቶስ ካለፉቱ መካከል ይችኛዋ በመጀመሪያ ደረጃ የምትሰለፍ ቤተክርስቲያን ናት። ክብር ለኢየሱስ ይሁን። ስለዚህ ፊልደልፊያ ቤተ ክርስቲያን እግዚአብሔር መጨረሻ ላይ ምንድን ነው ያላት ለዚች ቤተ ክርስቲያን? ቶሎ ይመጣለሁ ማንም አክሊልን እንዳይወስድ ያለን አጥብቀህ ያዝ ድል የሚነሳውን በአምላክ የፊት እያለ መልካም ነገር ትጊ። አሁንም ባርቺ ኃይልሽን አውቃለሁ፣ ኃይልሽ ስሜን አልካትክም አቅሜን አውቃለሁ እያለ ይናገራል። ስለዚህ የፊልደልፊያ ቤተክርስቲያን እድል ፈንታ ጥሩ ነው። ከፊልደልፊያ ቤተ ክርስቲያን እኛ ምንማረው ጥሩ ነገር ምንድን ነው? ከሰባቱ ቤተ ክርስቲያናት አሁን ስድስተኛ ላይ እንገኛለን። በቀጣይ ሳምንት ላይ የምናጠቃልል ይሆናል። ቅዱሳን ወገኖች፣ ከዚህ ጥሩ ነገር እንዳገኛችሁ ተስፋ በማድረግ እስከ ስድስተኛው ሳምንት ከኔ ጋር አብራችሁ ስለዘረቃችሁ እግዚአብሔር አምላክ ይባርካችሁ። ይህን ሁሉ ጊዜ አብራችሁ ከኔ ሳትለዩ የዘለቃችሁትን እናንተን ሊባርካችሁ ፈልጋለሁ። ዘመናችሁ የተባረከውን ወዳችኋለሁ። ሻለውም